ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች፣ እንዲሁም ለዚህ ቻናል አዲስ የሆናች ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ይዤላቸው የመጣሁትኝ አማርኛ በእንግሊዘኛ ቴክስት እንዴት እንጽፋለን የሚለውን እንደምታዩቸው ከዚህ ላይ የአማርኛ ቴክስቶችን በስነስርዓት ከጻፍንም በኋላ እንዴት አድርገን ወደ እንግሊዘኛ አማርኛ ቴክስት እንጽፋችኋለን የሚለውን ቀስ ባለ ሁኔታ ዛሬ የምንማር ይሆናል። ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። በቀጣይ ይሄ ክፍል አንድ ነው። ክፍል ሁለት፣ ክፍል ሶስት እያለ ስለሚቀጥል በተለይ ዩቲብ ላይ፣ ቲክቶክ ላይ በማንኛውም ሶሻል ሚዲያ ላይ እንዲሁም ጓደኛ ከሰው ጋር ስትለዋወጡ በብዛት እንግሊዘኛ በአማርኛ ቴክስት ይጻፋል። እነሱን ለመጻፍ የሚጠቅማችሁ ቪዲዮ ነው። በግሩፕ መማር የምትፈልጉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም በዋትሳፕ ብደውሉልን ታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች፣ አሁን ደግሞ በአማርኛ የተጻፉ ቴክስቶችን ከጻፍነን በኋላ በእያንዳንዱ ቴክስት እንዴት አድርገን አማርኛ ወደ እንግሊዝኛ እንጽፋለን የሚለውን ነው የምናየው ማለት ነው። በብዛት አንዳንዶቻችሁ እንግሊዘኛ አማርኛ ቴክስት ጽፉና አማርኛውን ቴክስት ማጽፉ አላችሁ። ሌላኛችሁ ደግሞ የአማርኛውን ቴክስት ጽፋችሁ በእንግሊዘኛ አማርኛ የሚከብዳችሁ አሉ፣ የሚከብዳችሁ አላችሁ። ስለዚህ ከዚህ አንድ ላቱን በመጠቀም የምትፈልጉትን እናንተ የምትፈልጉትን በመጠቀም ራሳችሁን ማሳደግ ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ ኔ ዲስኪ ወደ ትምህርቱ ስንመጣ በእንግሊዝ በአማርኛ የተጻፈው ቴክስት እዚህ ላይ እንዴት ነህ ይላል እንዴት ነህ ለወንድ ሲሆን ማለት ነው ከዚህ ላይ ደግሞ እንዴት ነሽ እንዴት ነሽ እንዴት እንዴት የሚለው ተመሳሳይ ነህና እሺ ነው ነህ ማለት ለወንድ ነው ነሽ ማለት ደግሞ ለሴት ነው ሌላኛው ደግሞ ለብዙ ሲሆን ደግሞ እንዴት ናችሁ ይላል ማን ይላል እንዴት ናችሁ ይላል ማለት ነው ሌላኛው ደግሞ እንዴት የሚለውን እናስወግድና ሰላም ነህ ማለት እንችላለን። አለዚያም ደግሞ ሰላም ነሽ ማለት እንችላለን። አለዚያም ደግሞ ለብዙ ሲሆን ሰላም ናችሁ የሚለውን መጠቀም ይቻላል ማለት ነው። ስለዚህ እንዴት እና ሰላም እዚያ ነህና ነሽ ወይም ናችሁ የሚለውን በመጠቀም የዛሬም ቪዲዮ የምንማማሪ ይሆናል ማለት ነው። በእንግሊዘኛ ደግሞ ምን እንደሚመስል አንድ ባንድ የምናይ ይሆናል ማለት ነው። ስለዚህ በስነ ስርዓት ተከታተሉኝ። የአማረኛውን ይከብዳችኋል ብዬም ስላላሰብኩ ነው። የአማረኛውን ከዚህ በፊት ብዙ ቪዲዮዎች ስለሰራሁላችሁ እሱ መከታተል ትችላላችሁ። የእንግሊዘኛውን ደግሞ አሁን አብረን እንይ ማለት ነው። ከዚህ ላይ ስንመጣ አሁን የምናየው እንዴት ነህ የሚለውን ነው የምናየው። እዚያ እያልን እያልን እንቀጥላለን ማለት ነው። ስለዚህ እ፣ እንዴት አድርገን እንጽፋታለን? ምን፣ እንዴት አድርገን እንጽፋታለን? ዴን፣ እንዴት አድርገን እንጽፋታለን? ትን፣ እንዴት አድርገን እንጽፋታለን? ነን፣ እንዴት አድርገን እንጽፋታለን? እንዴት አድርገን እንጽፋለን? እዚያ እንዴት የሚለውን አንድ ላይ፣ እዚያ የሚለውን አንድ ላይ እንዴት አድርገን እንደምንጽፍ ነው የምናየው። ስለዚህ እ የምትባሏን ፊደል እንጽፋለን። እ ማለት ኢ ነው በእንግሊዘኛው ሲጻፍ፣ በእንግሊዘኛ በአማርኛው እ ማለት ኢ ነው የምትሆነው። ን ማለት ከነቤት ስድስተኛ ፊደል ስለሆነች ነ ነው። ስድስተኛ ፊደሎች ሁሌም ቢሆኑ ቫውል አይጨምሩም። ኮንሶናንቶችን ብቻ ነው የሚወስዱ ማለት ነው። ዴ ማለት ደግሞ ዴ ማለት ደግሞ ዲ ኢ እያደረግነናት ዲ ኢ ነው የሚሆነው። አንዳንዶች ደግሞ ዲ አይ ኢ እያደረጓታል፣ ግን በብዛት ዲ ኢ ተጠቀሙ። ት ማለት ከተቤት ስድስተኛ ፊደል ስለሆነች ቲን ትጠቀማላችሁ። ቲን ትጠቀማላችሁ። ነ ማለት ደግሞ ኤንኢ ነው። ህ ማለት ደግሞ ኤች ናት። ህ ማለት ደግሞ ኤች ናት። ስለዚህ እንዴት ነህ? ያው ከዚህ ላይ እንዴት ነህ ይሆናል ማለት ነው። ስለዚህ እንዴት የሚለው ኢ ኤን ዲ ኢ ቲ እዚያ፣ ነህ ለሚለው ደግሞ ኤን ኢ ኤች ይሆናል ማለት ነው። እንዴት እዚህ ላይ ሂም ታስቀምጣላችሁ። ነህ የሚለውን ደግሞ ነህ የሚለውን ደግሞ ኤን ኢ ኤች ይሆናል ማለት ነው። ወደዚህኛው እንምጣ እንዴት ነሽ ነው የሚለው። አይደልህኛው። ማን አልኳችሁ? እንዴት ነሽ። እንዴት የሚለው ከዚህኛው ጋር ተመሳሳይ ስለሆነ ቀላል ነው፣ አይከብድም። አሁን እዚህ የሚለያየው ነህና ነሽ የሚለው ነው። ስለዚህ ከሱ ላይ ትኩረት እናደርጋለን ማለት ነው። እ ማለት ምን ብያችኋለሁ? ኢ እንደሆነ ነግሬያችኋለሁ። ን ማለት ደግሞ ኤን እንደሆነች፣ ዴ ማለት ደግሞ ዲ እንደሆነ ነግሬያችኋለሁ። ት ማለት ደግሞ ቲ እንደሆነች ማወቅ አለባችሁ ማለት ነው። ስለዚህ ከዚህ በኋላ እንዴት ብላችሁ ለመጻፍ እንደዚህ አድርጋችሁ ነው የምትጽፉ ማለት ነው። እንዴት እንዴት። የሚለው ሌላኛው ደግሞ ነሽ ነው አይደለ? ከዚህ ላይ ነሽ የሚለው ነው የሚለያየው ከላይኛው ማለት ነው። እንዴት የሚለው ይኸኛው ተመሳሳይ ነው። ነሽ ነው የሚለው የሚለያየው ማለት ነው። ነህ ማለት ኤንኢ ነው። ሽ ማለት ደግሞ ኤስኤች ነው ኤስኤች። ስለዚህ ነሽ እና ነህ ልዩነቱ ምንድን ነው? ኤን ኢ ኤች ነው የሚሆነው። ነሽ ሲሆን ደግሞ ኤን ኢ ኤስኤች ይሆናል ማለት ነው። ቤተሰቦች በቀላል መንገድ እንደዚህ አርጋችሁ ራሳችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ እንዴት ከተባላችሁ እንደዚህ አርጋችሁ ጻፎ ነህና ነሽ የሚለውን ደግሞ በዚህ አይነት መንገድ ለዩት ማለት ነው። ሽ ማለት ስድስተኛ ፊደል ስለሆነች ኤስኤች ነው የሚሆነው። ኤስኤች ነው መሆን ያለበት ሽ አውርሻ ቢሆን ግን ኤስ ኤች ኢ ይሆናል። ኢንት ጨምሩ ነበር ማለት ነው። ምክንያቱም ስድስተኛ ፊደል ስለሆኑ ቫውል አይጨምሩም፣ አናባቢ አይጨምሩም እንደማለት ነው። ቫውል ማለት አናባቢ ማለት ነው። ወደዚህኛው እንምጣ እስኪ። አሁን የምናየው እንዴት ናችሁ የሚለውን ነው ምናየው። ማናልኳችሁ እንዴት ናችሁ የሚለውን ነው ምናየው። እንዴት ናችሁ ማለት እንዴት የሚለውን ከዚህ ላይ ስላያችሁ አይከብዳችሁም። አሁን በትኩረት የምታዩት ናችሁ የሚለውን ነው። ስለዚህ ኢ ማለት እንደሆነ ያዙልኝ። እች እ ማለት ኢ ናት ማለት ነው። ን ማለት ደግሞ ስድስተኛ ፊደል ስለሆነች ኤን ነው የምትሆነው። ዴ ማለት ደግሞ ዲ ኢ ነው የምንጠቀመው። ት ማለት ደግሞ ቲን እንጠቀማለን ማለት ነው። ስለዚህ አሁን እንዴት የሚለውን ከዚህ በላይም ስላስረዳችሁ አይከብዳችሁም። ናችሁ የሚለውን ትኩረት እናደርግ። ና ማለት ኤን ኤ ነው የሚሆነው። ቺ ማለት ስድስተኛ ፊደል ስለሆነች ሲኤች ብቻ ይሆናል። ሁ ማለት ደግሞ ሁለተኛ ፊደል ስለሆነ ኤች ዩ ይሆናል ማለት ነው። አንድ ላይ ናችሁ ሲል እንደዚህ ነው የሚጻፈው ማለት ነው። ኤን ኤ ሲ ኤች ኤች ዩ ማለት ነው። ስለዚህ እንዴት ናችሁ፣ እንዴት ናችሁ። ይሄኛው እንዴት ነሽ፣ ይሄኛው ደግሞ እንዴት ነህ። ይሄኛው ለወንድ ነው፣ ይህኛው ለሴት ነው። ይሄ ደግሞ ብዙ ለሆኑ ሰዎች፣ ሁለት ወይም ከሁለት በላይ ለሆኑ ሰዎች የሰላምታ አሰጣጥ ነው ማለት ነው። ስለዚህ እዚህ ላይ እንዴት ነህ በሚለው ነው። ወደዚህኛው ስንመጣ ደግሞ ሰላም በሚለውን ቀይረው ሰላም እንዴት ከምትሉ ደግሞ አንዳንዴ ሰላም ልትሉ ትችላላችሁ። ው እዚህ ላይ ሰላም ነህ ይላል። ከዚህ ላይ ደግሞ ሰላም ነሽ ይላል። ከዚህ ላይ ደግሞ ሰላም ናችሁ። እዚህ ላይ የቀየርነ ነው ሰላም በማስገባት ማለት ነው። በተለያየ መንገድ ልትጠቀሙት ስለምችሉ ስለዚህ ወደዚህኛው እንሂድ እስኪ ሰላም ነህ ወደሚለው እንሂድና እንጻፍለት ማለት ነው። ሰ ማለት ኤስኢ ማለት ነው። ሰ ማለት ኤስኢ ነው። ላማለት ደግሞ ኤልኤ ነው። ላማለት ኤልኤ ነው። ም ማለት ደግሞ ኤም ነ ምትሆነ ምክንያቱም ስድስተኛ ፊደል ስለሆነች ማለት ነው። ኤም ነ ምትሆነው ነህ ለሚለው ደግሞ ነ ማለት ኤንኢ ነው የሚሆነው። ህ ማለት ደግሞ ኤች እንደምትሆን ታውቃላችሁ ማለት ስለዚህ ሰላም ነህ ማለት ይህን ይመስላል ማለት ነው ሰላም ነህ ስለዚህ አሁን ከዚህ ላይ ወደ ታችኛው ብንመጣ አሁን ለምሳሌ የሚለየው የትኛው ነው ሰላም የሚለው ኤስኢኤልኤም ነው የምናስቀምጥ እዚህ ላይ ማለት ነው የሚለየው ነሽ የሚሆነው ነው ልክ ከዚህ ላይ ነህና ነሽ እንደተለያየው ከዚህ ላይ የሚለያየው ነሽ የሚለው ነው ማለት ነው ስለዚህ በስነስርዓት ስለምናየው እናንተም ደግሞ በስነስርዓት ተከታተሉኝ ማለት ነው ይህ ክፍል ሁለት ነው። ክፍል አንድ አለ ክፍል ሶስት እያለ ይቀጥላል። እያንዳንዱን ቴክስት የምንበረብር ይሆናል ማለት ነው። እስኪ አሁን ሰላም ነሽ ወደሚለው እንሄድ ማለት ነው። ማን አልኳችሁ? ሰላም ነሽ። ይሄኛው ሰላም ነህ ነበር ያልኳችሁ ማለት ነው። ሰ ማለት ማን ብያችኋለሁ? ኤስኢ እንደሚሆን ነግሬያችኋለሁ። ሰ ማለት ኤስኢ እንደሆነ ላ ማለት ደግሞ ኤል ኤ እንደሆነ ም ማለት ደግሞ ኤም እንደሆነች ነግሬያችኋለው። እዚህ ላይ የሚለየው ምንድን ነው? ነሽ ነሽን ደግሞ ከዚህ ላይ ጽፌላችኋለሁ ኤን ኢስች ብዬ። ስለዚህ እዚህ ላይ መጻፍ ያለብን እንደዚያ ነው። ኤን ኢስች ነው መሆን ያለበት ማለት ነሽ። ስለዚህ ነማት ኤን ኢ ስለሆነ ሽ ማለት ስች ስለሆነ ስለዚህ ሰላም ነሽ ብላችሁ ለመጻፍ ካሰባችሁ እንደዚህ አድርጋችሁ ትጽፋላችሁ ማለት ነው ቤተሰቦች። ስለዚህ ሰላም ነሽ፣ ሰላም ነሽ። ይሄኛው ደግሞ ምንድን ነው? ሰላም ነህ፣ ያው ሰላም ነህ። ልዩነቱን በስነ ስርዓት ለወንድና ለሴት ሲሆን ምክንያቱም ወንዱን መቼም ሰላም ነሽ ብትዩ ንቀት ነው ነገር እንዳይሏችሁ፣ ወይም ወንዱን ደግሞ ሴቷን ደግሞ ሰላም ነህ ስትሉት የሆነ ነገር ግራ እንዳያጋባ ነሽና ነህን በስነ ስርዓቱ ለይታችሁ ማወቅ አለባችሁ ማለት ነው። ቤተሰቦች ሌላኛው ደግሞ ለብዙ ሲሆን ነው የምንጠቀመው። ሰላም ናችሁ ለሚለው ለብዙ ሲሆን ሰማናት ማናት ብያችኋለው ኤስ ኢ ነው ብያችኋለሁ። አደል ላ ማለት ደግሞ ኤልኤ ነው ብያችኋለሁ። ኤል ኤ ም ማለት ደግሞ ኤም ነው ብያችኋለሁ። ምክንያቱም ስድስተኛ ፊደል ስለሆነ ማለት ነው። አሁን ትኩረት ማድረግ ያለባችሁ ናችሁ የሚለው ላይ ነው ማለት ነው። ና ማለት ኤን ኤ ነው ብያችኋለሁ። ቺ ማለት እች ነው የሚሆነው፣ ምክንያቱም ስድስተኛ ፊደል ስለሆነ አናባቢ አይፈልግም። ሁ ማለት ሁለተኛ ፊደል ስለሆነ እች ዩ ይሆናል ማለት ነው። ያው ሁ ማለት እች ዩ ይሆናል ማለት ነው። ስለዚህ ሰላም ናችሁ የሚለውም በቀላል መንገድ እንደዚያ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እስኪ ላንበብላችሁ አንድ የመጨረሻ። እንዴት ነህ ለወንድ ሲሆን እንዴት ነሽ ለሴት ሲሆን እንዴት ናችሁ ለብዙ ከአንድና ከሁለት በበላይ ሲሆን ማለት ነው። ይህኛው ደግሞ ሀሳቡን እንዴት የሚለውን ቀይራችሁ ሰላም ነህ ለማለት ለወንድ ሲሆን ነው። ሰላም ነሽ ለሴት ሲሆን ነው። ይህኛው ደግሞ ይህኛው ደግሞ ከሁለት በበላይ ሰላም ናችሁ ሲሆን ነው ማለት ነው። እንደዚህ እያረጋችሁ እራሳችሁን ማሳደግ ትችላላችሁ። አንደኛ የአማርኛ ቴክስቶችን በዚህኛው በኩል ትለማመዳላችሁ። ሁለተኛ ደግሞ እንግሊዘኛ በአማርኛ ቴክስቶችን በዚህኛው በኩል መለማመድ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። በግል በግሩፕ አስጠኝ እንፈልጋለን የምትሉ ልጆች ከታች በማስቀመጥላችሁ ስልክ ቁጥሮች በኢሞ በቴሌግራም በዋትሳፕ ሀይበሉን እናናገራችኋለን። ስለተከታተላችሁን እናመሰግናለን።